በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የክርስቶስ ቤተሰቦች እንደምናላችሁ፣ አሚን። የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁት ሰሙነ ሕማማት ምንድን ነው፣ በሰሙነ ሕማማት የተከለከሉ ነገሮች ምን ምን ናቸው፣ በሰሙነ ሕማማት ያሉ እለታት ስያሜያቸውስ ምን ይመስላል፣ የሚለውን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም አሳስባለሁ። አሁን ወደ ቪዲዮ እንገባለን። የመጀመሪያ የምንመለከተው ሕማማት ምንድን ነው ወይም ሰሙነ ሕማማት ምንድን ነው የሚለውን ለብዙዎቻችን እንግዳ ላይሆን ይችላል። ነገር ግን የቃሉ ትርጓሜ ምን ይመስላል የሚለውን ለማየት እንሞክራለን። የመጀመሪያው ሰሙን ወይም ሰመነ ስምንት፣ ሳምንት አደረገ ማለት ሲሆን ይህም ከዕለተ ወሳአና ሰርክ እስከ ትንሳኤ ሌሊት ያለው ጊዜ ወይም ቀናትን የሚያመለክት ነው። ሁለተኛው ሕማም ወይም ሕማማት የሚለው ነው። ሐመ ታመመ ከሚለው የግእዝ ግስ የተገኘ ሲሆን የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለውን ጽዋዐ መከራ የሚያሳስብ ነው። ዕለታቱም እንግዲህ የዓመተ ኩናኔ፣ የዓመተ ፍዳ ምሳሌ ተደርገው ይወሰዳሉ። ዓመተ ኩናኔ፣ ዓመተ ፍዳ የምንለው እንግዲህ 5500 ዘመን የነበረውን ከክርስቶስ ልደት በፊት የነበረው ያ የስቃይ የመከራ የፈተና ዘመን ያንን በምሳሌነት የሰሙነ ሕማማት እንደ ምሳሌ ተደርጎ ይወሰዳል። ሌላኛው ክርስቲያኖች እንግዲህ የክርስቶስን ውለታ አብዝተው የሚያስቡበት ነው። በተለይ እጅግ በጣም የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ ቤተክርስቲያንን የሚማጸኑበት ጠዋትና ማታ ከደጇ የማይጠፉበት ሳምንት ነው። ይሄ ሰሙነ ሕማማት የምንለው በተለይ በዓመት አንድ ጊዜ ብቻ የሚገኝ ሳምንት ከመሆኑ ጋር ተያይዞ በጣም በፍቅርና በውደታ ወደ ቤተክርስቲያን እየተሰባሰብ የክርስቶስን መከራ የምናስብበት ዕለት ነው። በዚህ ሳምንት እንግዲህ የሚከለከሉ ነገሮች አሉ። የመጀመሪያው አብዝቶ መመገብ በዚህ ሳምንት የማይፈቀር ነው። አብዝቶ መድራብ ይልቁንም አብዝቶ ከመመገብ ይልቅ አብዝቶ መራብ፣ አብዝቶ መጠማት፣ መውጣት፣ መውረድ፣ መስገድ፣ መጸለይ፣ መጾም በየሰዓቱ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ በማሰብ አብዝተን የምንሰግድበት፣ አብዝተን የምንራብበት፣ አብዝተን የምንጠማበት፣ አብዝተን የምንጾምበት ነው። ለምን ክርስቶስ የደረሰበት መከራ ይሰማን ዘንድ እነዚህን ጉዳዮች የምናደርግ ይሆናል እንጂ አብዝተን እስከዛሬ እንደ አብዝተን እንደምንመገበው በዚህ ሰዓት የምግብ አይነቶችን የምናገበሰብስ አይደለንም ማለት ነው። ስለዚህ ይህንን በደንብ ማሰብ ያስፈልጋል። ሌላኛው መከራውን፣ ሕማሙን፣ ድካሙን የሚያስታውሱ ቅዱሳት መጻሕፍት አብዝተው የሚነበቡበት ሳምንት ነው። ስለዚህ ብዙ የክርስቶስን መከራ የሚገልጹ ቅዱሳት መጻሕፍት በደንብ የሚነበቡበት ነው። በተለይ ትንቢተ ኢሳያስ፣ ትንቢተ ኤርሚያስ፣ መዝሙረ ዳዊት መቶ አምሳውም ጭምር በመጸለይ በማንበብ ለምእመናን የሚሰማበት ግብረ ሕማማት የተባለው የቤተ ክርስቲያናችን ድንቅ መጽሐፍ ክርስቶስን እንዴት አድርጎ መከራውን እንዴት እንደገለጸ የክርስቶስን መከራ በደንብ የሚያስብ የሚያሳስብ መጽሐፍ ነው። ለአንድ ሳምንት ሙሉ ቀኑን ሙሉ ሰዓቱን የሚነበብ የእያንዳንዷ ሰዓት ንባብ አለው። ይህ ትልቅ መጽሐፍ በቤተ ክርስቲያናችን በዚህ ሳምንት የሚነበብ መጽሐፍ መሆኑ ነው። ሌላኛው በዚህ ሳምንት እንግዲህ መስቀል መሳለም አይኖርም። ካህናትም እግዚአብሔር ይፍታህ አይሉም። በዚህ ሳምንት ስርዓተ ፍታትም ሰው ሲሞት የሚደረገው የስርዓተ ፍታት ሁኔታም በዚህ ሳምንት ከሰኞ ይዞ እስከ እሁድ ባለው ምንም አይነት ስርዓተ ፍታት አይፈጸምም። ይህ ሳምንት እንግዲህ ከሞት ወደ ህይወት የተሸጋገርንበት ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ የመሸጋገሪያ ሳምንት ትባላለች። ስለዚህ ከጨለማው ወደ ብርሃኑ ከብሉይ ኪዳን ወደ አዲስ ኪዳን የተሸጋገርንበት ከዳቢሎስ ባርነት ወደ ነጻነት የተሸጋገርንበት ዕለት ስለሆነ ይህ የመሸጋገሪያ ወቅት ምሳሌ በመሆን ትጠቀሳለች ማለት ነው። በዚህ ሳምንት እንግዲህ በዳግም ምጽአት ቅዱሳን መላእክት ሙታንን ለማስነሳት ምን ያደርጋሉ? መለከት ድምፅ ያሰማሉ። ልክ እንደዛ ሁሉ የክርስቶስን መከራ እንድናስብ ምዕመናን አብዝተው ወደ ጸሎትና ወደ ስግደት እንዲፋጠኑ ዳቆኑ ቃጭል እየመታ በየሰዓቱ ምን ይላል? ምእመናንን ያሳስባል ማለት ነው። ስለዚህ የክርስቶስን መከራ እንድናስበው ቃጭል እየመታ ያሳስበናል ማለት ነው። ሌላኛው ሁለተኛው የምናየው ጉዳይ ምንድን ነው ከተባለ በሰሞን ሕማማት የሚገኙ እለታትና ስያሜዎቻቸው አላቸው። ቤተክርስቲያን እያንዳንዱ ነገር ያለ ሕግና ያለ ስርዓት አታደርግም። ከዚህ ጋር ተያይዞ የክርስቶስን መከራ በማሰብ ቤተክርስቲያናችን እለታትን ስያሜ ሰታ አስቀምጣልናለች ማለት ነው። ስለዚህ የመጀመሪያው እለተ ሰኑኝ ነው። ይህ እለት እንግዲህ አንጾተ ቤተ መቅደስ ወይም የቤተ መቅደስ መንጻት እና መርገመ በለስ የተፈጸመበት ከመሆኑ ጋር ተያይዞ በማቴዎስ ወንጌል ምዕራፍ 21 ቁጥር 18 እስከ 22 በማርቆስ ወንጌል ምዕራፍ 11 ቁጥር 11 በሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 ያለውን ስናነብ አንጻወተ ቤተ መቅደሱ ወይም የቤተ መቅደሱ መንጻት ወይም መርገመ በለስ የተፈጸመበት እለት ከመሆኑ ጋር ተይዞ ቤተክርስቲያናችን እለተ ሰኑን በዚህ መልክ ታስበዋለች ማለት ነው። ስለዚህ ንስሐ መግባታችን በንስሐ ወደ ክርስቶስ መመለሳችንን ለማሰብ ይቺ በለሷ ምሳሌ ተደርጋ ትጠቅሳለች። በለስ የተባለችው ቤተ እስራኤል ናት። ፍሬ የተባለው ደግሞ በለሷ ፍሬ አልተገኘባትም የተባለው ምግባርና ሃይማኖት የሌላቸው ሰዎች ምሳሌ ተደርጋ ትወስዳለች። ስለዚህ በለስ እኛ ሰዎች፣ ከዛ ፍሬ አለመገኘቱ ደግሞ ምግባርን ከሃይማኖት አጣጥመን አለመገኘታችንን ለማሳየት የተቀመጠች ምሳሌነት እንዳላት ያስረዳናል ማለት ነው። ስለዚህ ሕማማት የመጀመሪያው ቀን ዕለተ ሰኑይ የምናስበው የምንዘክረው ለምንድን ነው ከተባለ፣ የሰው ልጅ በከንቱ በቸልተኝነት እንዳይደክም፣ እንዳይጠወልቅ፣ እንዳይደርቅ፣ ወደ እሳትም እንዳይጣል ለማድረግ ልክ በለሷ ፍሬ እንዳልተገኝባት ሁሉ ክርስቲያኖችም ምግባርና ሃይማኖት ከሌላቸው ወደ እሳት መጣል የግድ ስለሚሆን አንድ ክርስቲያን ምግባርን ከሃይማኖት አስተባብሮ መያዝ እንዳለበት ለማስረዳት ይህ መርገመ በለስ ወይም አንጽሖተ ቤተ መቅደስ የሚለውን ምሳሌ ይዛ ትገይታለች ማለት ነው። ሁለተኛው ዕለት እንግዲህ ዕለተ ማክሰኞ ነው። ይሄ ማክሰኞ እንግዲህ ጌታችን ሰኞ በተናገረውና ባደረገው ታምር ላይ የአይሁድ ጥያቄ ያቀረቡበት እርሱም፣ መልስ በመስጠት ያስተማረበት ቀን ነው። ስለዚህ አይሁዳውያን ጥያቄ አቅርበዋል። ለዛ ጥያቄያቸው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? መልስ ሰጥቷቸዋል። ስለዚህ በዚህ ምክንያት ይቺ ዕለተ ማክሰኞ ምን ተብላለች? የጥያቄና የትምህርት ቀን በመባል ትታወቃለች። አይሁዳውያን ጥያቄ አቅርቧል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጠየቁ ጥያቄ መልስ ሰጥቷቸዋል። ያም የትምህርት ቀን በመባል ይጠቀሳል። ጥያቄው ምንድን ነው ከተባለ ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ለጸሐፍትና ለፈሪሳውያን ይህም ትምህርት ማስተማር ወይም ታምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ ይህን ስልጣን ማንሰጠህ ያሉ ጥያቄ ጠይቀውት ነበረ። ጌታችን መላይታችን ኢየሱስ ክርስቶስ ደግሞ የመለሰላቸው መልስ ነበረ ምንድነው በቅዱስ ማቴዎስ ወንጌል እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። እናንተ አይሁዳውያን ነን ብላችሁ ስትመጻደቁ፣ ነገር ግን ከእናንተ በኋላ የመጡ ኃጢአተኞች፣ በደለኞች ንስሐ ገብተው እናንተን ወደ እግዚአብሔር መንግስት በመግባት ምን ይሏቸዋል? ይቀድሟቸዋል። ስለዚህ በመታበይ ሳይሆን ንስሐ በመግባት ነው የምትጸድቁት የምትድኑት በማለት መልስ ሰጥቷቸዋል ማለት ነው። ሶስተኛው ዕለት እለተ ረቡዕ ነው። ይህ ዕለት ደግሞ የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን አጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ እንዴት መያዝ እንዳለባቸው የተመካከሩበት የምክር ቀን ያደረጉበት ስለሆነ የምክር ቀን በመባል ትታወቃለች። ጌታችን መድኃኒታችን ኢየሱስ ክርስቶስን ያለ ራሱ ፈቃድ እነሱ በእነሱ ፈቃድ ብቻ የሚያዝ መስሏቸው ስለነበረ ራሱ ወዶ ፈቅዶ የእኛን መከራ ለመክፈል ስለመጣ እነሱ ግን ያ ቀን ሳይደርስ ለመያዝ በጣም ብዙ ታግለው ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስን መቼ እናያዘው፣ እንዴት እናያዘው፣ በምን ቀን እናያዘው የሚለው ምክር የመከሩበት በዚህ ይሁዳም የተባበረበት ዕለት ነው ማለት ነው። አራተኛው ዕለት ዕለት ሐሙስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት እንግዲህ ፍጹም ሰው ፍጹም አምላክ መሆኑን ለመግለጥ ለአራያነት ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስኪይዙ ድረስ ሲጸልይ በማደሩ ምክንያት ጸሎት ሐሙስ በመባል ይታወቃል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የጸለይበት ሰዓት ስለሆነ ይሄ ጸሎት ሐሙስ በመባል በቤተክርስቲያናችን ይታወቃል። ሌላኛው ትሕትናና ፍቅር በመታዘዝ እንዲሁም የአገልግሎት ትርጉም ለማስረዳት እና ለማስገንዘብ የደቀ መዛሙርቱ እግር በማጠቡ ሕጽበተ ሐሙስ በመባልም እንደሚጠራ ሊቃውንተ ቤተ ክርስቲያናችን ይናገራሉ። ስለዚህ ሐሙስ የመጀመሪያው ጸሎተ ሐሙስ ተብላ ትጠራለች። ሁለተኛው እጽበተ ሐሙስ በመባል ትታወቃለች። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የሐዋርያት እግር ዝቅ ብሎ ትትናን ለማስተማር ምን ብሏል ማለት ነው አጥቧቸዋል። ሐዋርያው ቅዱስ ዮሐንስም ይሄን ሲናገር እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ በማለት ይናገራል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር አጥቧል። አምላኩ ነው ሳለ ነገር ግን የሐዋርያትን እግር በትሕትና ምን አለ ዝቅ ብሎ እግራቸውን አጥቧቸዋል ማለት ነው። ይህ እንዴት ነው ከተባለ እንዲህም አላቸው ያደረኩላችሁን ታስታውሳላችሁን? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ ምን ትላላችሁ ትተጣጠቡ ዘንድ ይገባችኋል። በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ጀምሮ ስናነባው እስከ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ለማጠብ ቁጭ አለ። ከዛ በኋላ ቅዱስ ጴጥሮስ ምንድነው ያለው? ጌታ ሆይ አንተ እንዴት የኔን እግር ልታጠብ ትችላለህ? ሲለው እኔ ካላጠብኩ አጠራም። ስለዚህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ ለደቀ መዛሙርቶቻችሁ ከእናንተ በታች ላሉት ምን በሉ እግሮቻቸውን እጠቡ በማለት ይህንን ምሳሌ ትቶልን ሄዷል ማለት ነው። ስለዚህ አብዛኛው ሰው እንደውም እኔ ጌታ ነኝ ያለበት ቦታ አሳየን የሚል ጥያቄ በጣም ብዙ ሰዎች ሲያነሱ ይሰማልና ይህ የዮሐንስ ወንጌል ምዕራፍ 13 ቁጥር 13ን ስናነበው ግን ምን ብሏል? እናንተ ጌታና መምህር ትሉኛላችሁ እኔም እንድሆነኝና እኔ ጌታና መምህር ስሆን እግራችሁን ካጠብኩ ደግሞ እናንተ ምን በሉ እርስ በርሳችሁ ተጣጠቡ በማለት እንቅጩን ተናግሯል ማለት ነው። ስለዚህ ይህን በማሰብ ቅድስት ቤተክርስቲያናችን ከላይ እስከ ታች ከፓትርያርኩ እስከ ታችኛው የምእመን ክፍል ድረስ ትህትናን ከአምላካችን ስለተማር ዝቅ ብሎ እግር ማጠብን አስቀምጦልን ምሳሌነቱን ትቶልን ስለሄደ እኛም ክርስቲያኖች ደግሞ እርስ በርስ የምንተጣጠም መሆኑን ለማሳየት ቅዱስ ፓትሪያርኩ እንግዲህ ዝቅ ብለው የምእመናንን እግር ሲያጥቡ የጳጳሳትን እግር ሲያጥቡ የሚያመለክት ፎቶ ነው የምትመለከቱት። ይሄ ምንድን ነው የሚያሳየን ከተባለ ቅድስት ቤተክርስቲያናችን የክርስቶስን አርያነት እንደምትከተል በግልጽ የሚያሳይ ነው። የትኛውም ቤተ እምነት ይህን የመጽሐፍ ቅዱስ ክፍል ሲተገብር አይተነው አናውቅም። ቅዱስ ቤተ ክርስቲያናችን ግን እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተም መንበሉ ከእናንተ በታች ላለው ለደቀ መዛሙርቶቻችሁን እግር እጠቡ ብሎ የተናገረውን ኃይለ ቃል በተግባር ስለምታሳይ ቅዱስ ፓትርያርኩ እዚህ ላይ እግር ሲያጥቡ የሚያሳይ ቤተ ክርስቲያናችን በጣም ድንቅ ቤተ ክርስቲያን መሆኗን የሚያሳይ ቪዲዮ እንደሆነ መረዳት ያስፈልጋል ማለት ነው። ስለዚህ በመስቀል ላይ እንግዲህ የሚቆረሰው ስጋዬ ነው እንካችሁ ብሉ ይህንንም ስለ እናንተ የሚፈስ ደሜ ነው ከእርሱም ጠጡ በማለት ሚስጥረ ቁርባን የተመሰረተበት ወይም ራሱ ሚስጥረ ቁርባን የጀመረበት ቀን በመሆኑ ዕለተ ሐሙስ የሚስጥር ቀን በመባል በሌላ መንገድ ሲጠራ እናስትጉላለን ማለት ነው ስለዚህ ሐዋርያትን አስቀምጧቸው ምንድን ነው ያላቸው ይህ ስለ እናንተ ነገ ለዓለም ድህነት የሚቆረሰው ስጋዬ ነው የሚፈሰው ደሜ ነው እንኩ ብሉ ጠጡ ብሎ በዮሐንስ ወንጌል ምዕራፍ 6 የተናገረውን ኃይለ ቃል የምናስታውስበት ስለሆነ ዕለት ሐሙስ የሚስጥር ቀን ተብሎ ይጠራል ማለት ነው። ይህም እንግዲህ የሰው ልጅ ስጋውና ደሙን ተቀብሎ ከእርሱ ጋር አንድነትና ህብረት እንዲኖረን ጥንተ ጠላታችን ዳቢሎስን ፍጹም ድል ነስተን ሰማያዊ ትርስት መንግስተ ሰማያት እንድንወርስ ለማስቻል በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 29 ያለውን ስናነብ ይሄን ያስረዳናል። ስለዚህ የክርስቶስን ስጋ እና ደም ስንቀበል ክርስቶስ በእኛ ያድራል፣ እኛ ደግሞ የክርስቶስ ማደሪያዎች እንሆናለን። በዚህን ጊዜ ሰይጣን ዲያብሎስን ድል የምናደርግበት ነው እና ዕለት ሐሙስ የሚስጥር ቀን በመባል በሌላ መንገድ ትጠራለች። ስለዚህ አይሁድ ጌታችንን ለመያዝ በእርሱ ጥበብና ፍላጎት ቀስ ብለው መተው የያዙበት ቀን ስለሆነም በዚህ እለት በለሆሰሳ ድምፅ ብዙ ድምፅ የማይሰማበት ጮህ ሳይሰማ ስርዓተ ቅዳሴ ይፈጸማል። ስለዚህ በሰሙነ ሕማማት በሰሙነ ሕማማት እንግዲህ በልዩነት ካሉት ቀናት ውስጥ ሐሙስ ብቻ ነው ቅዳሴ ያለው፣ ሐሙስ ብቻ ነው ቅዳሴ ያለው። ቅዳሴውም ደግሞ በማይክ አይደለም፣ በለሆሰሳ ተቀድሳ ምንም ማይክ ሳይጮህ ቅዳሴው ተቀድሶ በዚህን ዕለት የጌታ እራት የሚባለውን ስጋው ደሙን አብዝተን ምእመናን የምንቆርብበት የምንቀበልበት ዕለት ስለሆነ ይህንን በደንብ ማሰብ ያስፈልጋል። ስለሆነም መላው ሕዝበ ክርስቲያን በዚህ የሕጽበተ እግር የሚስጥር ቀን ወይም የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥበው ስጋውና ደሙን እንዲቀበሉ ቤተ ክርስቲያን በአጽንኦት ታስተምራለች ማለት ነው። ስለዚህ በዕለት ሐሙስ እንግዲህ ቅዱስ ስጋውና ክቡር ደሙን የምንቀበልበት ድንቅ ዕለት መሆኑን ማስተዋልና ማሰብ ያስፈልጋል ማለት ነው። ሌላኛው ዕለት አርብ ነው። ሐዋር ቅዱስ ጳውሎስ እንግዲህ አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር በማለት በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18 ላይ ተናግሯል። ስለዚህ ዓለም ይድን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ የተሰቀለበት ነው። ስለዚህ አይሁዳውያን አውቀውትስ ቢሆን ኖሮ አለ ቅዱስ ጳውሎስ የክብርን ጌታ ምን ባልወሉት ነበር ባልሰቀሉት ነበር በማለት ተናግሯል። ይህን እንዳለ እንግዲህ ይህ ዕለት የአይሁድና የካህናት አይሁድና ካህናት ያለ በደል ያለ ጥፋት ንጹሕ እና ጻድቅ የሆነውን ጌታ እየሰቀሉበት ዕለት ነው። ስለዚህ ይህ ዕለት በጣም ለክርስቲያኖች ትልቅ ዕለት ነው። በነገራችን ላይ በጣም ድንቅ ዕለት ነው። ንጹሐ ባሕር ኢየሱስ ክርስቶስ ስለኛ ብሎ ስለኛ ኃጢአት ስለኛ በደል በቀራኒዎ ያንን መስቀል ተሸክሞ መከራውን ያየበት ስቃዩን ያየበት ድንቅ እለት በነገራችን ላይ ክርስቲያኖች ከዲያብሎስ ባርነት ነፃ የወጡ ዘንድ የመዳናችን ሚስጥር የተቋጠረበት ድንቅ እለት ነው ይሄ። ስለዚህ እለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒትና ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራኔው አደባባይ ተሰቅሎ መዋሉን የምናስብበት ታላቅ እለት መሆኑን በማቴዎስ ወንጌል ምዕራፍ 27 ቁጥር 35 እስከ 38 ያለውን እናስታውሳለን። አራቱ ወንጌላት ይህን ተባብረው የክርስቶስን መሰቀል በተለያየ መንገድ ጠቅሰውት እናገኛለን። ስለዚህ የሰው ልጆች በዘር ኃጢአት ቁራኝነት ይኖሩበት የነበረው የጨለማ ህይወት ያከተመበት ፍጹም ድነት ያገኝንባት ድንቅ እለት ናት። ስለዚህ እለት ዓርብ ቅዱሳን መላእክት ከሰው ጋር የታረቁበት የጥል ግርግዳ እየፈረሰበት በመስቀሉ ሰላምን አደረገ አደልም የምንለው ስለዚህ ለሰው ልጅ ምን አለ? ሰላምን ሰጣል። ስለዚህ በመስቀል ጥላቻ የፈረሰበት የኃጢአት ቁራኝነት ነፃ የወጣንበት እጅግ ድንቅ ዕለት ከመሆኑ ጋር ተያይዞ ክርስቲያኖች ዕለተ ዓርብን በደንብ ማሰብ ይጠበቅብናል። ክርስቲያኖች እንግዲህ ሁልጊዜ ዕለተ ዓርብ ሲመጣ ሕማሙን ስቅለቱን፣ ሞቱን የምናስብበት ድንቅ ዕለት ስለሆነ በጾም ጭምር ቤተክርስቲያን ታስበዋለች ይህን ዕለት ጾመ ድኅነት ብላ አርብንና ሮብን በዚህን ውለታ በማሰብ የክርስቶስን መከራ በማሰብ ለእኛ ሲል ተሰቀለ ስትል አርብን ምን ትለዋለች ቤተክርስቲያን ትጾመዋለች። ስለዚህ በሮማውያን ሕግ እና ስርዓት ደግሞ መስቀል የወንጀለኞች መቅጫ ምልክት የተደረገ ነበረ። በክርስቶስ የሕይወት መቅጫ አርማ ሆኖ ሳለ ይቅርታ የወንጀለኞች መቅጫ የነበረውን መስቀል እንግዲህ ለእኛ የዳብሎስን ድል መንሻ ስላደረገ በስቅለቱ በሞቱም ህይወትን አገኘን ማለት ነው። ስለዚህ መስቀል አሁን በብሉይ ኪዳን የወንጀለኛ መቅጫ ነበር፣ በሐዲስ ኪዳን የድህነት ምልክት ሆኗል። ለዛም ነው ዳዊት ምን ይላል? ለሚፈሩ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምን አልካቸው? ምልክትን ሰጣቸው። ምልክት የተባለው መስቀላችን ነው። ሐዋርያው ቅዱስ ጳውሎስም ይህን ሲናገር ምን ይላል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል ማለት ነው። ስለዚህ መስቀሉ ትልቅ ዋጋ የከፈለበት የተከፈለበት ዋጋችን የክርስቶስ ደም የፈሰሰበት ስለሆነ ቅዱስ ብላ ቤተክርስቲያን ትጠራዋለች። በዚህ ምክንያት እንግዲህ መልካሙ አርብ በመባል እንደሚታወቅ የቤተክርስቲያን አባቶች ያትታሉ። ስለዚህ ዕለተ አርብ መልካሙ አርብ በመባል ይታወቃል ማለት ነው። ሌላኛው የመጨረሻው ቅዳሜ ስዑር ነው። ቅዳሜ ስዑር እንግዲህ የሰሙነ ሕማማት ቅዳሜ ወይም ቅዳሜ ስዑር ወይም ቀዳሚት ስዑር ትባላለች። ትርጉሙም የተሻረች ቅዳሜ ማለት ነው። ለምንድን ነው የተሻረችው? በምንድን ነው የተሻረችው የሚለው ሽረቷስ ምንድን ነው የሚለውን እናያለን። ስለዚህ የማትጾመዋ ቅዳሜ ከቀድሞ በተለየ መልኩ እንግዲህ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ተብላለች ማለት ነው። ስለዚህ ቅዳሜ ስዑር ስንል የተሻረች ቅዳሜ ማለታችን ምንድን ነው ከተባለ እንደ ቤተክርስቲያናችን ቅዳሜ ከ365 ቀናት አንድ ቀን ቅዳሜ ትጾማለች። ይችውም መቼ ናት? ቅዳሜ ስዑር ናት እንጂ በቤተ ክርስቲያናችን አስተምሮ ቅዳሜና እሁድ የጾም ሰዓት አይደለም፣ የጾም ሰዓት አይደለም። ስለዚህ በዓመት አንድ ጊዜ ግን እንተላለች ትጾማለች። ለዚህም ቅዳሜ ስዑር ወይም የተሻረች ቅዳሜ ተብላለች። ነገር ግን ቃሉ ጾምን እንጂ በዓል መሻረን አያመለክትም። አሁን ማሰብ ያለብን ቅዳሜ ተሸራለች ማለት ሰንበት ከመሆኗ ተሸራለች ማለት ግን ሳይሆን በጾም ግን ምን ትብላለች? ተጾሙባ ስለሚዋል በጾም ተሸራለች ለማለት እንጂ በጾም ተሸራለች ለማለት እንጂ በዓልነቷ ግን በዛ በዛ ቀን ስራ ይሰራል፣ በዛ ቀን ሌሎች ሌሎች ተግባራት ይደረጋሉ ማለት ግን አይደለም። ልክ እስከዛሬ እንደምናከብረው ቅዳሜና እሑድ አክብረን እንደያዝናት ሁሉ ያቺንን ቅዳሜ ስዑረንም አክብረን እንይዛት ቀን ናት። ለምን? ሰንበት ስለሆነች በጾም ግን ምን ትላለች ተጾመ ትዋላለች። ስለተጾመች ብቻ ቀዳሚ ሱር ተብላለች እንጂ በዓሏ ስለተሻረ አይደለም የሚለውን ማሰብ ያስፈልጋል። ስለዚህ በቀዳሚ ሱር ለሊት ስርዓቱ የሚጀምረው እንግዲህ መሐሌ መሐሌ ዘሰለሞን የሚባለው የመጽሐፍ ክፍል በማንበብ ይሆናል ማለት ነው። ስለዚህ በቀዳሚ ሱር መሐሌ መሐሌ ዘሰለሞን የሚባለው የመጽሐፍ ክፍል ይነበባል። መሐሌቱም እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ እየተጸፋ ያድራል። እነዚህ በማህሌት የሚደረጉ ሥርዓቶች ናቸው። ጠዋት እንግዲህ አቡን መዋሲት ውዳሴ ማርያም ዜማ ተደርሶ ወለመላከ ሕይወትሰ ሰቀልዎ የሚለው ሰላም ሥርዓተ ማህሌቱን ያ ይጠናቀቃል ማለት ነው። ስለዚህ በዚህ መሰረት ቤተ ክርስቲያናችን ይህን ታስባለች ማለት ነው። ሌላኛው እንግዲህ እዚህ ጋ የምንመለከተው ግጫ፣ በተለይ ከላይ የምንመለከተው ምንድን ነው? ቅዱስ ፓትርያሪኩ በዚህ በቅዳሜ ስዑር ምን ይሰጣሉ? ግጫ ይሰጣል ማለት ነው። ግጫ ይሰጣሉ፣ እየተዞረ ልክ አረንጓዴ ግጫ ይሰጣል። በምስል የምንመለከተው ነው። ስለዚህ ካህናቱና ምእመናን ለምለም ቀጠማ የሚያድሉበት እለት ስለሆነ እለተ ቀዳሚ ምን ትባላለች? ሌላ ትርጓሚዋ ቅዳሜ ስዑር ብለናል። ሁለተኛው ለምለሟ ቅዳሜ ወይም ለምለሚቱ ቅዳሜ ተብላ ትጠራለች። ለምንድነው ከተባለ በቅዳሜ ስዑር ቀሳውስትና ዲያቆናት ቃጭልና ወይም ቃላዋዴ የመቱ ገብረ ሰላም በመስቀሉ ትንሣኤሁ አጋሀደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀል ሰላምን ሰጠን ትንሣኤውንም ገለጠልን በማብሰር ቀጠማውን ለምእመናን ይሰጣሉ። ስለዚህ ትንሣኤን ለማብሰር ሰላም መሆናችንን ለማብሰር ልምላሜ። ሰላም፣ ፍቅር እንዳለ ለማሳወቅ ቀጤማው ይሰጣል ማለት ነው። ምእመናኑም እንግዲህ በቤተክርስቲያን አገልግሎት የሚውል ገጸ በረከትን ያቀርባሉ። በዚህ ጊዜ ስጦታ መስጠት ለቤተክርስቲያን እጅግ የሚበረከትበት እለት ነው። ልብሰ ተክኖ የለበሱ ካህናትና ዲያቆናት ቀጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ደግሞ እለተ ትንሳኤውን ለሚናፍቅ ምእመን ትልቅ ብስራት እያሰሙት መሆኑ ነው። ቄጠማውን ምእመናን እስከ ትንሳኤ ሌሊት ድረስ በራሳቸው ላይ አስረውት ይቆያሉ። ይህም አይሁድ በጌታችን ራስ ላይ የሾህ አክሊል ማሰራቸውን የሚያስታውስ ነው። ዝም ብለን እኛ ሳር አንስተን የምናስር አይደለንም። ክርስቶስ ወይ ለእኛ ስትል የሾህ አክሊል በራስ ላይ ታሰረ ስንል ቄጠማው ምን እንለዋለን ማለት ነው። በራሳችን አስረን ምን እንለዋለን እንይዘዋለን ማለት ነው። ስለዚህ ይሄ ከዚህ ጋር የመጣ ነው። የቄጠማ አመጣጥና ምስጢር ከአባታችን ከኖሆ ታሪክ ጋር የተያዘ ነው። ምድር እንግዲህ በንፍር ውሃ ስትጠፋ በዚህን ጊዜ ምድር ሁሉ ውሃ ስለነበረች እርግብ ተልካ የውሃው መጉደል እንዲታረጋግጥ ተልካ ስለነበር ከዛ በኋላ ውሃው መጉደሉን አረጋግጣ የቄጠማ ዝንጣፊ ወይም አረንጓዴ ነገር ይዛ ተመልሳ ስለነበረ ይህን ለማስታወስ እርግቧም የውሃው መጉደል ያበሰረችበት ቄጠማ ይዛ በመግባቷ ስለሆነ እኛም ብሉይ ኪዳን አልቋል፣ ሐዲስ ኪዳን ተተክቷል፣ የሰው ልጅ መከራ አልቆ የክርስቶስ ትንሣኤ መጥቷል ስንል ይህንን ለሐዲስ ኪዳን ክርስቲያኖች ደግሞ የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካህናቱ ቄጠማ ይዘው ምእመናንን ያበስሩበታል ማለት ነው። ስለዚህ ዕለተ ቅዳሜ ቅዱስ ቅዳሜ እየተባለችም ትጠራለች። የመጀመሪያ ቅዳሜ ስዑር ብለናል፣ ለምለሚቱ ቅዳሜ ብለናል። ሶስተኛው ምንድነው? ቅዱስ ቅዳሜ እየተባለችም ትጠራለች። ቅዱስ መባሉ አንድ ነው ከተባለ ቅዱስ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ዕለት ከስራ ሁሉ ስላረፈባት ቅዱስ ቅዳሜ ትባላለች። በዘመነ ሐዲስ ደግሞ የማዳን ስራ ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶዋን አስቀርቷታልና ሲኦል የተበረበረችበት ዕለት ስለሆነ ይህም ቅዱስ ቅዳሜ ያሰኛታል። በዚያም ለነበሩ ነፍሳትና የዘላለም እረፍት ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየች ዕለት በመሆኗ ለማመላከት ቅዱስ ወይም ቅድስት ተብላ ትጠራለች ማለት ነው። ስለዚህ ሰሙነ ሕማማትና መሰል ጉዳዮች ይህን ይመስላሉ። ሌሎች ጥያቄዎች ካሉ ደግሞ በሕማማት ላይ የሚነሱ ሀሳቦች ካሉ በእነሱ ላይ ተመልሼ በሌላ ቪዲዮ የሚመጣ ይሆናል። ስለተከታተላችሁ ስላዳመጣችሁኝ፣ ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ለብርሃነ ትንሣኤው በሰላምና በጤና እግዚአብሔር አምላካችን ያድርሰን። ሕማሙን መከራውን፣ ስቃዩን እያሰብ ስወጥር የክርስቶስ አገልጋዮችንን በቤቱ እንድንኖር አምላከ ቅዱሳን ይርዳን። ስብሐት ለእግዚአብሔር።